ሰላማቸው ዳኘው የከተማችን ተቀዳሚ ምክትል ከንቲባ፣ የተከበራችሁ የጎንደር ከተማ ምክር ቤት አባላት፣ ክብርት ወይዘሮ ደብረ የኋላ የከተማችን ምክትል ከንቲባ፣ ክቡር አቶ ተስፋ መኮንን የህዝብ ግንኙነትና አደረጃጀት አማካሪ፣ ክቡራን የከተማችን አስተባባሪ ኮሚቴ አባላትና ተጋባዥ እንግዶች፣ ክቡራትና ክቡራን በቅድሚያ የጎንደር ከተማ ምክር ቤት አራተኛ ዙር አስራ ሦስተኛ ዓመት አንደኛ መደበኛ ጉባኤ ጉባኤውን ለማስጀመር የመክፈቻ ንግግር እንዳደርግ የተከበራችሁ ምክር ቤት አባላት ሙሉ ፈቃዳችሁ ስለሆነ ከልብ አመሰግናለሁ። ውድ የተከበራችሁ ምክር ቤት አባላት በዘመነ ቴክኖሎጂ ዓለም ወደ አንድ መንደር እየመጣች መሆኑ ግልጽ ነው። በዚህ የውድድርና የፉክክር ዓለም በተፈጥሮና በታሪኳ ስመ ገናና የሆነችው ሀገራችን ኢትዮጵያ ዓለም ከደረሰበት የእድገትና የስልጣኔ ማማ ለመድረስ ባለፉት አምስት ዓመታት በሀገራችን በሀገራችን በመንግስት በኩል ልዩ ልዩ ሀገራዊ ፕሮጀክቶች ተቀርጸው እጅግ በሚያስደምም ሁኔታ አንዳንዴም ለእኛም ህልም የሚመስሉ ትላልቅ ፕሮጀክቶችን በማጠናቀቅና በማስመረቅ ያሳለፍናቸውን የብክነት ዘመናትን በማካከስ ለሀገራችን እድገት ከፍተኛ ርብርብ እየተደረገ ይገኛል። ከእነዚህ መካከል የመሰረተ ድንጋይ ሲቀመጥ በእንባ እያራጨ የኢትዮጵያ ሕዝብ አንድ ያደረገ ሁሌም በኪነ ጥበቡ እየተወደሰ ከሀገራችንም አልፎ የአፍሪካዊን የጀግንነት መገለጫና ኩራት የሆነው የይቻላል መንፈስ ለዓለም ያሳየንበትና ያረጋገጥንበት ለሌሎች የሀገራችን የልማት ጉዞ በር የከፈተ ሀገራችን በድህነት እንድትማቀቅ የሚፈልጉ የውጭ ታሪካዊ ጠላቶቻችን አንገት ያስደፋ በራሳችን ጉልበት፣ የገንዘብ አቅም የተገነባ ጸጋችን ከፈጣሪያችን የተቸረ ስጦታችሁ ሆኖ እያለ አይገባቸውም በሚል መንፈስ በዓለም አደባባይ የተፈተነበት የአፍሪካውያንና የመላው ጥቁሮች ምልክትና አርማ የሆነው በቅርብ ጊዜ ደግሞ ዳግማዊ አድዋ ተብሎ ስም የተሰጠው የታላቁ ህዳሴ ግድብ በ2018 ዓ ም በአዲስ ዓመት በአዲስ ተስፋ በተመረቀበት ማግስት ይህ መደበኛ ጉባኤ ማካሄዳችን እጅግ ልዩና ታሪካዊ ያደርገዋል። ሁሉን አልፈን ሁሉን አልፈን ለዚህ ፍሬ ስለበቃን እንኳን ደስ አላችሁ እንኳን ደስ አለ እያሉ ያን ከባድ ፈተና ተወጥተው ለዚህ ላደረሱ ከፍተኛ ለዚህ ላደረሱ አካላት ከፍተኛ ምስጋና የሚገባቸው በመሆኑ በድጋሚ ክብር እንዲሰጡልኝ በታላቅ አክብሮ ይህ በእንዲህ እንዳለ ታላላቅ ፕሮጀክቶቻችን ጎን ለጎን በሀገር ደረጃ በተለይም ከ2015 ዓ ም ጀምሮ የከተማ ኮሪደር ልማት፣ የአረንጓዴ አሻራ ልማት፣ የሌማት ትሩፋት በቅርብ ጊዜ ደግሞ የገጠር ኮሪደር ልማት መጀመሩ በተለይም በቅርብ ቀናት ደግሞ የጋዝ ፕሮጀክት፣ የአፈር ማዳበሪያ ፕሮጀክት ለህዝብ ይፋ መደረጉና ተግባሩ በጥብቅ ዲስፕሊን እየተገመገመ መመራቱ እጅግ ተስፋ ሰጭ ሆኖ ይታያል። ወደ ታሪካዊቷ የከተሞች ተብሳሌት ወደ ሆነች ከተማችን ጎንደር ስንመለስ በፌዴራል በክልላችን በከተማ አስተዳደሩ ልዩ ጥረት በርካታ ልማቶች እየተመዘገቡ ይገኛሉ። ከእነዚህ መካከል በመልካምነት የምንመለከታቸውና እውቅና የምንሰጣቸው አንደኛና ሁለተኛ ዙር የከተማ ኮሪደር ልማት በፍጥነትና በተገቢው መንገድ እየተሰራ መሆኑ፣ የመገጭ ግድብ በፌዴራል በክልላችን በከተማ አስተዳደሩ ጥረት ተገቢውን ክትትልና ቁጥጥር እየተደረገ እየተሰራ ያለው ስራ የሚያበረታታ መሆኑ፣ የኑሮ ውድነቱን ለማሻሻል በዝቅተኛ ዋጋ የፋብሪካና የግብርና ምርቶች ለሕዝባችን የሚከፋፈልበት የገበያ ማዕከል በፍጥነት ተገንብቶና ተጠርቆ ወደ ስራ መገባቱ በከተማ ደረጃ የስሪ ሰርቪስ ሪፎርሙን ከማሻሻል አኳያ በበጀት ዓመቱ አዳዲስ ፈጠራዎችን በመጨመር በመምሪያዎች ላይ ተገቢው ክትትልና ቁጥጥር በማድረግ የተሰራው ስራ የሚያበረታታ መሆኑ የፋሲል ቤተመንግስት እድሳት ተከትሎ ቱሪዝሙን ከመሳብና ከተማውን ይበልጥ ከማነቃቃት አኳያ ቤተመንግስቱ ላይ ህይወት በቤተመንግስት ስራ መጀመሩ የሞሰብ የአንድ ማዕከል አገልግሎት ለማስጀመር ሌት ተቀን ከህንፃ ግንባታ እስከ ሲስተም ዝርጋታ የማደራጀት ስራው በትኩረት እየተሰራ መሆኑ በአንደኛ ዙር የተጠናቀቁ የኮሪደር የልማት ውጤቶች ለሕዝብ ክፍት መደረጋቸው በከተማችን በሚሰሩ የልማት ስራዎች የሕዝብ ተሳትፎ በተሻለ መልኩ መፈጸሙ የከተማችን ሰላም ለመጠበቅ እየተደረገ ያለው ጥረት በአሁኑ ሰዓት በከተማው አንጻራዊ ሰላም እንዲሰፍን ያለው ጥረት መልካም መሆኑ ከአማራ ክልል መነሻ የተደረገ እና የከተማችን ነባራዊ ሁኔታ ግምት ውስጥ ያስገባ የ25 ዓመት የአሻጋሪ እድገትና የዘላቂ ልማት እቅድ መታቀሉና ለአስፈጻሚ አካላት ኦሪንቴሽን ደረጃ በደረጃ እየተሰጠ መሆኑን እና ወደ ስራ መገባቱ በበጀት ዓመቱ ከተከናወኑ ተግባራት መካከል እውቅና የምንሰጣቸውና የምናበረታታቸው ናቸው። ይሁን እንጂ በተደጋጋሚ ህዝባችን በቅሬታ ከሚያነሳቸው ችግሮች መካከል ከብዙዎቹ ጥቂቶቹን ዋና ዋናዎችን ለመግለጽ ያክል የተደራጀና በተደራጀና በተጠና አግባብ የከተማችን የመልካም አሰራር ችግሮች ተለይተው በአጭር፣ በመካከለኛ፣ በረጅም ጊዜ እየተገመገሙ ቆጥሮ ከመምራትና ከመትግበር አኳያ አፈጻጸሙ ደካማ መሆኑ ከተንዛዛና ከትንሹ አሰራር የጸዳ አገልግሎት አሰጣጥ ከመስጠት አኳያ እጥረት መኖሩ በከተማ አስተዳደሩ የሚታዩ ወንጀሎችን በተጠና አግባብ ለመቀነስ እየተደረገ ያለው ጥረት በቂ አለመሆኑ፣ የከተማ መሬት ቆጥሮ ለመያዝና ለመመዝገብ የሚደረገው ጥረት እጅግ አስጋቢና ችግር ፈች አለመሆኑ፣ ጊዜውን የዋጀ የስራ ዕድል ፈጠራ ከመፍጠር አኳያ አሁንም ከተማው ያልተሻገረው ችግር መሆኑ፣ የሚሰሩ የኮሪደር ልማቶች ተገቢ ክትትል እና ቁጥጥር ያለ ማድረግ እና አሰራር አለመዘጋቱ በኮሪደር በኮሪደር በኮሪደር ልማት የተነሱ ተነሻዎች በፍጥነት እና ቃል በተገባው አግባ ወደ ስራ እንዲገቡ ከማድረግ አኳያ ውጤቱ አዝጋሚ መሆኑ በከተማችን የሚሰሩና ሊሰሩ የታሰቡ የልማት ውጤቶች ህዝቡ እንዲያውቃቸው ከማድረግ አኳያ እጥረት መኖራቸው ከገቢ አሰባሰብ አኳያ በከተማችን ወጥነት ያለው የደረሰኛ አቆራረጥ እንዲኖርና ፍትሐዊነት እንዲሰፍን የተቀናጅና ተጠያቂነትን የሚያሰፍን አሰራር እንዲኖር ከማድረግ አኳያ እጥረት መኖሩ፣ በመጨረሻ በውይይት የሚዳብር ቢሆንም በተደጋጋሚ ምክር ቤቱ አቅጣጫ የሰጠባቸውና ውሳኔ ያሳረፈባቸው መሰረታዊ ከተማችን ቁልፍ ችግሮች ላይ አተኩሮ ከመስራት ይልቅ አንዳንድ የመንግስት ተቋማት ላይ ላለመስራታቸው ምክንያቶችን መደርደርና የምክር ቤቱን አሰራር አለማክበር ህዝባችን ከሚያነሳቸው ጥያቄዎች ከብዙዎቹ ጥቂቶቹ ናቸው። ስለሆነም የተከበረው ምክር ቤት ከላይ የተገለጹትን መልካም ነገሮች እውቅና በመስጠት ተጠናክረው እንዲቀጥሉ፣ በሌላ መልኩ ደግሞ በተደጋጋሚ በምክር ቤቱ ተመክሮባቸው ባልተሰሩ ስራዎች ላይ ተገቢውን እርምት እና ውሳኔ ለማስተላለፍ የተከበረውን ምክር ቤት በጥልቀት እንዲመክር እየገለጽኩኝ ጉባኤው በይፋ የተከፈተ መሆኑን አብስራለሁ። አመሰግናለሁ።